ልክ እንደ ማሽላ ልክ እንደ ገብሱ እሽት እሽት አርጎ መሳም ነው እሱን፣ አለች ሄርሜላ። አዋይኔ አረንዱ ሄርሜላ፣ የሰው ባል ነው ባክሽ፣ ባክሽ። አራት ያትጥቀሽ፣ እኛንም ጠቀሽን፣ ምን አብርሽን ብቻ? እና ቤተሰብ ሄርሜላ ዛሬ እየቀወጠችው ትገኛለሽ። እንግዲህ ለአብርሃም ዘፍናለታለች ማለት ነው። እንግዲህ ሳቀም፣ ጫዋታም፣ ደስታም ካንተ ጋር ነው የሚያምረው፣ ሌላው ሁሉም ነገር ቀሪ ነው ብላለች። እኔ ግን ምንም አላማ ዛሬ ከሄርሜላ ጋር አብርሃም ከቻሳ እንደሄድ ማለት ነው። አረተ ሄርሜላ እንዴ ጥሩ አይደለም፣ በቃ የሰው ባል ነው ተይው። እሱ የሩታ እና የሩታ ነው። እንዴ ከንፈሩ ይዘንባል ልክ እንደማር አለች። ማር ዘነብ ነው። አረተ ሄርሜላ ይሄንን ሩታ ትበለው። አሁን አንቺ ስለ ከንፈሩ ምን አስተያየሽ? ዴ ገና ሳየው ልቤ ድንግግጥ ነው የሚለው። አረ አረ አረ ተይ ሄርሜላ፣ እንዴት እና እንዴት ነው ደሞ የሚያደርግሽ? ካልዳኔ ይሙት ዴ፣ ሄርሜላ ተመለሽ ወደ ራስሽ ሁኚ በቃ። አሁን ተሽሎሻል፣ አሁንማ ማማረልሽ። እኔኮ ሩታ፣ ተይ ተይ አይሆንም ብዬ ነበር። ይኸው ያልኩት ነገር ትናንትና፣ እንግዲህ ኢንስታግራም አፔጅ ላይ ልትቀውጠዋል ብዬ ነበር፣ ይኸው እየቀወጠችው ነው። እንግዲህ እንግዲህ ከሱ ጋር እያለች ነው፣ ከአብርሃም ጋር ልትመጣ ሄርሜላ። በጣም አስገራሚ ነው፣ እንግዲህ ትኩስ የሆነ ዜናችን ነው። ሩታ እኔ ወደ ራስሽ ብትመለሽ ኔ ቆንጆ መልካም ነው። ሄርሜላ እንደሆነች ባለጌ ናት። የሰው ባል ከመስረቅ ወደኋላ አትልም። አብርሃም ግን ምን አለ?